አማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድን ነው? ከአሁን በፊት በጎጃም በተለያዩ ወረዳዎች መስጊድን አቃጥሏል። የመስጊድ ኢማምን መረሸን መግደል ምን ማለት ነው? ፈበጋ አለይም በሕዝቦቹ ላይ ደንበራል። ሙስሊሞችን ገለዋል። የሙስሊሞችን የንግድ ተቋም አቃጥሏል። እስላማዊ አንድነት ጠፋ ከማዕከላችን። ሙስሊምን የሚሉ ሙስሊምን አይወክሉ ቁልፉን ብቻ ይላሉ። ሙፈሲሮቹ በአርባ በቅሎ ነበር ብቻ አላህ ራሱ የገለጸበትን ነገር የማይቀበሉ ነቢዩ ለ ላሁ ለ ሰለም አላህን የገለጹበትን ነገር የማይቀበሉ አማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድን ነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን ቡድንተኝነት በዛ ወንድማማችንነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበደል፣ ወንድምን ማስደሰት ቢያቅትህ እንዳታሳዝነው? ዛሬም ዓለም ላይ ለሚከሰተው የሙስሊሙ መበታተን ዋነኛው ትልቁን ሴራ የሚሰሩት የሁዳዎች ናቸው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድን ነው? ምን አጠፉ? መልካም ሥራው ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። እስራኤል ዛሬ ፊልስጤም ላይ ሕፃናትን እንዴት ነው የምትፈጀው?

ቀላት አድርጎ ያዘ። ይሄ ነው ወንጀላቸው፣ ሌላ አይደለም። ምን አጠፉ? ምን አጠፉ? ሙስና በሉ? የሰው መሬት ነኩ? ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛውን፣ ወላሂ በዚሁ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን፣ የሰውን ንብረት የሚዘርፍ ቡድን በተለይ ሙስሊሞች የምትረዱ የምትደግፉ፣ በሙስሊሞች ደም ላይ እየቆሞራችሁ መሆኑን ወቁት። ተጠያቂ ናችሁ ወላሂ አላህ ወላ ተዓወኑ አላ ልእስሚ ወልዑድዋን በወንጀል ድንበር በማለፍ እንዳትተባበሩ ብሏል አላህ በምንም መልኩ እየረዳችሁ ግን ውስታዞቻችሁ የሚገደሉበት እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው ለምን ሰላማዊ ሰው ና እየተገደለ ያለው ሰላማዊ ሰው ና እየተዘረፈ ያለው ሰላማዊ ሰው ና እየታገተ ያለው ሁሉም ሊቃወሙ ይገባል ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በእርስ በርስ ግንኙነቱ አብሮ እንደ ሁሉም የሀገርን ሰላም የሚያደፈርስ ነው። ኢስላም እኮ አስተምሮ የሚገርም ነው። ህፃናት እንዳትነኩ አለ። ሽማግሌ እንዳትነኩ፣ ሴቶችን እንዳትነኩ፣ ቤተ ክርስቲያን እንዳታፈርሱ፣ መስጊድ እንዳታፈርሱ፣ ዛፍ እንዳትቆርጡ የኢስላም ትእዛዝ ነው። ከጦርነቱ ጋር ግንኙነት ያለውን ብቻ ነው ህጋዊ ጃድ እንኳን መጥቶ ይህ ነው የኢስላም አስተምሮ። ቤተክርስቲያን እንዳይፈርስ፣ መስጊድ እንዳይፈርስ፣ ማምለካ ቢያታቸው እንዳይነኩ፣ ዛፍ እንዳይቆረጥ፣ ህፃናት እንዳይነኩ፣ ሴቶች እንዳይነኩ አ ሌላዬን ያከብራል። እስራኤል ዛሬ ፍልስጤም ላይ የመጀመሪያው አይደለም ከአሁን በፊት በጎጃም በተለያዩ ወረዳዎች መስጊድን አቃጥለዋል። ሙስሊሞችን ገለዋል። የሙስሊሞችን የንግድ ተቋም አቃጥሏል። የሆነ ከተማ እንዳለው ኦልሞስ ሱቆችን ምናምን ሲያቃጥሉ ነበረ። ባለሀብቶችን እያያዙ ገንዘብ ይቀበላሉ። ከፍተኛ የሆነ ጫና በሙስሊሙ ላይ ሲያደርጉ ነበረ። ያ ብቻ አይደለም። አሁን የኦሮሞ ብሔረሰብ የሚባል አካባቢ ኦልሞስ እዚህ አጣዬ ከሚሴ አካባቢ የሚኖሩ ሆሞጂኒስ የሆኑ እዛው ተወልደው አድገው ከአያት ቅድመ አያታቸው እዛ አገራቸው አገራቸው ላይ የኖሩ ያሉ ኦሮሞ የሆኑ የኦሮሞ ብሔረሰብ አባላት ላይ ኦልሞስት ከፍተኛ የሆነ የዘር ማጥፋት ስራዎችን ሲሰሩ ነበረ። ሶ ፋኖ የወሎ አርሶአደር የወሎ ነጋዴ ሙስሊሙም ክርስቲያኑም የተረጋጋ ኑሮ እንዳይኖር ዞኑን የብጥብጥ ዞን ማድረግ ነው። ህዝቡ ከዛ እንዲፈናቀል መንገዶች እንዲቋረጡ የእለት ተእለት የመንግስት ስራም ሆነ የእምነት ስራዎች እንዳይሰሩ ማድረግ ነው። ሙስሊም የሚሉ ሙስሊም

በቢዝነስ ጥበቤ በግንኙነት ምድር ላይ ለ24 ሰዓት ነው የሚሽከረክረው። ሱሉቱ ላይል የሚቀርበት ጊዜ ምድር ላይ በየቅጽበቱ የሚያዳርስ ከሆነ ምድርን ለ24 ሰዓት ያለመቋረጥ የሚሽከረከር ከሆነ የቱ ጋ እናስቀምጠው? ይህን ንግግር ፈሰበተን ፊ ሷልሁ ንሃ ሚለው የቱ ጋ እናስገባው? የት አለ የት አለን? ፊ ሷሉ ሁሌ፣ አንደኛ ሰማይ መኖሩ ግድል ይሁን ነው አይደለም? በእነሱ አባባል አንደኛ ሰማይ ላይ ግራ ግራ የተጋቡ ሰዎች ግራ ግራ የተጋቡ ሰዎች አላህ ራሱ የገለጸበትን ነገር የማይቀበሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን የገለጹበትን ነገር የማይቀበሉ ሙአጢናዎች፣ ወይም ደግሞ አላህን ከመገለጫዎቹ የሚያራቁቱ የጥመት አንጃዎች እሱ መገለጫዎቹ በባህሪዎቹ ላይ የሚያቀርቧቸው የተለያዩ የሆኑ ማምታቻዎች አሉ። ነገር ግን እነዚህም ማምታቾች ከበፊት ጀምሮ ዑለሞቹ የተለያየ መልስ ሰጥተውባቸዋል፣ አዲስ የተነሳ ሐሳብ አይደለም ለማለት ነው። አላህ የሌሊቱ አንድ ሶስተኛ ሲቀር ወደ ቅርቢቱ ሰማይ መውረድን በተመለከተ ወሃቢያ ብሎ የሚቀሯቸው አህሉ ሱና ወል ጀማዓዎች አይደሉም። ይህንን ነገር ያሉት ከሁሉም ነገር በፊት ማን ነው? ወደ ቅርቢቱ ሰማይ አላህ እንደሚወርድ የነገረን ነብዩ ሰለላሁ ዐለይሂ ወሰለም ናቸው።

አላህ ከሌሊቱ አንድ ሶስተኛ ሲቀረው ወደ ቅርቢቱ ሰማይ ይወርድና ማን ነው የሚለምነኝ፣ የምቀበለው ማነው ማረኝ የምለኝ፣ ወንጀሉን የምምርነት ማነው የሚጠይቀኝ የምሰጠው እስያለ አላህ ይናገራል አሉ። ማናቸው ተናጋሪ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ያሉትን ነገር ያለ ሰው የሐቅ ባለቤት ነው። እሳቸው የተናገሩት እና ያን ነው። ነገር ግን አቅላችን ጋር ምናምን የምትሉት ከሆነ የእናንተ አቅል አልተቀበለውም። የነቢዩ ሰለላሁ ዐለይሂ ወሰለም የሰሓቦችና ነቢዩና ሰሓቦችን የተከተሉ የአህለ ሱና ወልጀማዓዎች አቅል ደግሞ ተቀብሎታል። ስለዚህ የአቅልም ችግር ከሆነ በሽተኛ የሆነ አቅል የያዛችሁ እናንተ ናችሁ ማለት ነው ለነቢዩ ሰለላሁ ዐለይሂ ወሰለም ያልከበዳቸው ለሰሓቦች ያልከበዳቸው ነገር ለእናንተ ከብዳችሁ ሀዲሱን ስትቆለምሙ ስትጠመዝዙ እና የተለያየ ሀሳብን ስትሰነዝሩበትም እያየ ነው ከሚያቀርቡት ሹባሃ ውስጥ አሁን ዶክተራቸው የተናገረው ንግግር ነው ምንድን ነው የሚሉት አላህ የሚወርደው የሌሊቱ አንድ ሶስተኛ ሲቀረው ከሆነ እንደሚታወቀው ይህ ወቅት ደግሞ ከሀገር ሀገር ይለያያል ስለዚህ እንዴት ሆኖ ነው በሁሉም ሀገር ላይ አንድ ሶስተኛ ሲቀረው ሊወርድ የሚችለው ነው በደንብ አስተውላችሁት ከሆነ የዚህ ጥያቄ ዋነኛ ችግር ሆኖ የምታገኙት ኻሊቅ የሆነውን ታላቁን አላህ ስብሐነ ወተዓላን በፍጡር አይነት አይተውታል ማለት ነው። ስለዚህ እነዚህ ሰዎች በመጀመሪያ ደረጃ ስለአላህ የሆነ መገለጫ ስለአላህ የሆነ ባህሪ ሲሰሙ የፍጡርን ባህሪና የፍጡርን መገለጫ በሚረዱበት አይነት ነው የሚረዱት ማለት ነው። ይህ ነው ዋነኛ ችግራቸው። ለዚህ ነው ዑለሞቹ እነዚህ ሰዎች መጀመሪያ ሙሸቢሃ ሆኑ፣ ከዛም ሙአጢላ ሆኑ ይላሉ። ለአላህ ባህሪና መገለጫ የሚረዱት የፍጡሩን ባህሪና መገለጫ በሚረዱበት አይነት መልኩ ነው። ይህ ራሱ አይኑት ተምሲል አላህን በፍጡር ማመሳሰል ማለት ነው። ይሄን አላህ ሱብሓነሁ ወተዓላ ደግሞ ምን ብሎናል? አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር የሆነው ጌታ እንደማይፈጥሩት ፍጡራን ነው ይላል። በጭራሽ ሊሆን አይችልም። የሚፈጥረው የሆነው ጌታ ከፍጡር ጋር እንዴት ተመስሉታላችሁ? አንድ ፍጡር የሆነ አካል ነው። የሆነ ነገር በአንድ ጊዜ ማድረግ አይቻልም የሚባለው ምክንያቱም፣ አንድ ነዋ። እንዴት ሆኖ ይባላል

ፋቲሃን ማለት ፋቲሃን ለሁለት ከፈልኳት፣ ለባሪያዬ ደግሞ የጠየቀውም አለለት ብሎ አላህ፣ ፋቲሃን ስንቀራ በእያንዳንዱ አያት ላይ አላህ እንደሚያናገረና መልስ እንደሚሰጠን ነቢ ሰለላሁ ዐለይሂ ወሰለም ነግሮናል። አልሐምዱሊላሂ ረቢል ዓለሚን ብለን ስንቀራ አላህ እዚህ ላይ ለኛ መልስ ይሰጣል። ሐሚደኒ አብዲ ባሪያዬ አመሰገነኝ። አራህማን አራሂም ስንል ባሪያዬ እኔን አወደሰኝ እያለ እስከ መጨረሻው ፋቲሃን እስከምንጨርስ ድረስ አላህ በእያንዳንዱ አያት ላይ መልስ እንደሚሰጠን ተነባ። ሐዲሱን ዙ ላይ ያመጡትን ሹብሃ እዚጋ እናምጣል። ለምሳሌ የድሁሩን ወቅት እኛ በምንሰግድበት ጊዜ በጥቂት ደቂቃዎች ልዩነት ሌላ ሀገር ላይም እየተሰገደ ነው። ያለማቋረጥ ይህ ነገር ይዞራል ማለት ነው። የሀገሩን መለያየት ሁሉ ይህን ሁሉ እንተወው እና በአንድ ሶፍ ላይ ያለን ሰዎች በአንድ አይነት ሁኔታ ነው እንዲህ አልሐምዱሊላህ ረቢል ዓለሚን እያልን ምን ቀረው አይደለም። እኔ አልሐምዱሊላህ ላይ ከሆንኩኝ ከጎን ያለው ደግሞ ማሊኪ የውሚ ዲን ላይ ደርሶ ሊሆን ይችላል። ልክ እንደዚሁ የተለያየ ሁኔታ ላይ እንገኛለን። መስጅድ ውስጥ ያሉ ሰዎች በሙሉ እኩል አይነት አቀራር አይኖራቸውም። ከዚህም በተጨማሪ በተለያዩ አገሮችም ላይ ደግሞ ይህ ሶላት ይሰገዳል። ወቅቱም ከመቀያዩ ጋር ማለት እንደነዚህ ሰዎች የጥመት አስተሳሰብ ከሆነ አላህ እንዴት ሆኖ ነው ለነዚህ ሁሉ ሰዎች እኩል መልስ የሚሰጡ ይህንን ሐዲስ አምነን ተቀብለንበት ለእያንዳንዳችን መልስ ይሰጣል ብለን እየሄድን ነው አይደል? አህሉ ሱና ወል ጀማዎች ይህንን ያምናል። ለምን አላህን በፍጡር አንመስለውም? አንመስ እንዴት ይሄ ነገር ያቅተዋል አንልም። ከይፍየውን አናውቅማ። ልክ እንደዚሁ ሐዲሰ ንዙልን ብንመለከት አላህ ወደ ቅርቢቱ ሰማይ የሌሊቱ አንድ ሶስተኛ ሲቀረው ይወርዳል። ዓለም ላይ ባሉ ሀገሮች በሙሉ እንዴት ሆኖ ከተባለ ለሱ በሚመጥነው መልኩ እንደሚወርደው ሆኖ አላህ ይወርዳል ወደ ቅርቢቱ ሰማይ ልክ ፋቲሃን ስንቀራ የተለያዩ ሀገራቶች ላይ በተለያየ ወቅት እንደሚሰገደው ሁሉ ለነዛ ሁሉ መልስ ይሰጣል ብለን እንደምናምነው ሁሉ አላህ ወደ ቅርቢቱ ሰማይ በሁሉም ሀገራት ላይ የሌሊቱ አንድ ሶስተኛ ሲቀረው ይወርዳል። ስለዚህ እንዴት ሆኖ ወቅቱ እኮ ይለያያል። ለምሳሌ እኛ ሀገር ላይ ዛሬ ሌሊቱ ዘጠኝ ሰዓት ላይ ቢሆን ከሌሎች ሀገሮች ላይ ደግሞ ስምንት ሰዓት ሊሆን ይችላል። ሌ ሰባት ሰዓት ሊሆን ይችላል። ስድስት ሰዓት ሊሆን ይችላል። በእኛ ሀገር ላይ ከሌሊቱ ዘጠኝ ሰዓት ላይ ወርዶ ከሆነ አላህ ስብሐነ በሌሎች ሀገራቶች ላይ ደግሞ ሰዓቱን ጠብቆ እንደዚህ ሊሆን ነው ምናምን እያሉ የሚስሉት እንደዚህ አይነት ውዥንብር ውስጥ የገቡበት ኻሊቅን በመክሉቅ አይነት ሁኔታ መስለውታል። ኻሊቅን በመክሉቅ መመሰል ፈጣሪን በፍጡር መመሰል የሚባለው ትልቅ የጥመት ቋጠሮ ካልተፈታ በስተቀር እንደዚህ አይነት ነገራቶች ላይ ሁሌ እንደተወዛገባችሁ እንደተምታታችሁ ትኖራላችሁ። ሐዲሱ ትክክል ሆኖ ቢመጣም ያንን መቆልመም፣ መጠምዘዝ ልክ የጥመት ቀደምቶቻችሁን ተከትላችሁ ይህንን ነገር ስታደርጉ ትኖራላችሁ።

መስማትን መመልከትን ከፍጡሯን መስማትና መመልከት ጋር ሳናመሳስ እንደተቀበልነው ሁሉ ሌሎችንም መገለጫዎችን አላህ ስለራሱ የተናገረበትን መገለጫ ከፍጡሯን ጋር ሳናመሳስል እንቀበላለን ማለት ነው። የሚገርመው አንድ ነገር አንድ ሆኖ በተለያዩ ሀገራቶች ላይ የተለያየ ነገር ማሳየቱ በፍጡር ላይ የራሱ የተገኘ ነገር ነው። ለምሳሌ ፀሐይን እንመልከት። ፀሐይ አንድ ጅስም መሆኗን ሁሉም ያምናል። ነገር ግን ፀሐይ አንድ ከመሆኗ ጋር ዛሬኛ ሀገር ላይ ፀሐይ አብርታ ከሆነ ሌላ ሀገር ላይ ጨለማ ነው። እንዴት ሆኖ ሆነ አንድ ፍጡር ላይ እንደዚህ አይነት መገለጫ ከተገኘ ያንን ፍጡር በፈጠረው ኻሊቅ ፈጣሪ ላይ እንዴት ይሄ ነገር ይሳነዋል ብለን እንገምታለን። ኢብኑ ረጀብ ረሒመሁላሁ ተዓላ ይህ የጥመት ጥምት አስተሳሰብ በሳቸው ጊዜም ነበርና መልስ የተሰጡበት አጋጣሚ አለ። ፈድሉ ዒልሚ ሰለፍ ዐለል ኸለፍ በሚል ኪታባቸው ላይ የኮከብ ጥናት ላይ የተሰማሩ ሰዎች በሚያጠኑበት ጊዜ ሱሉት ላይ የሌሊቱ አንድ ሶስተኛ ኮ ከሀገር ወደ ሀገር ይለያያል። ታዲያ እንዴት ማለት በእነዚህ ሀገራቶች ላይ ሁሉ ከሌሊቱ አንድ ሶስተኛ ላይ የሚወርደው እንዴት ሆኖ ነው የሚል ሐሳብን አንስተው ነበር ኢብኑ ረጀብ

ስብሓነላህ እንደዚህ አይነቱ በሽተኛ አስተሳሰብ በእስልምና የተወገዘ ለመሆኑ ምንም ጥያቄ የለውም። ነቢዩ ሰለላሁ ዐለይሂ ወሰለም ቢሰሙ ሰሓቦች ይህንን ነገር ቢሰሙ ይህንን ሰውዬ ለውይይት የማያቀርቡትም ነበረ፣ ወዲያው እንዲቀጣና ከሙኻሊፎች ከሙናፊቆች ከውሸታሞች ጀማ ከነሱ ጋር እንዲቀላቀል ያደርጉት ነበር ይላሉ። ስለዚህ ይህ አስተሳሰብ ከመሰረቱ ጤናማ አቅል ካለው የአላህን ታላቅነት ከሚያምን ሰው የሚወጣ አነጋገር አይደለም። አላህ እኛ ማንችለውን የሆነ ነገር ይሰራል ሲባል በአንድ ጊዜ የሆኑ ነገራቶችን ያደርጋል ሲባል ተብሎ ብሎ እንዴት ምናምን ብሎ በዚህ ጠባብ አይምሮ የአላህን ሀያልነት ሁሉን ቻይነት ለመቃወም የሚዳፈር የጥመት አንጃ ነው። ምክንያቱም አላህ በሁሉም ነገር ላይ ቻይ ነው። እንዴት ይሄ ነገር ያቅተዋል? እንዴት ሆኖ ተብሎ ኢዕትራድ የሚቀርብበት ጌታ አይደለም። አላህ ሱብሐነሁ ወተዓላ ኮ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን የቂያማ ቀን ሁሉንም ሰዎች በአንድ ሰዓት እንደሚያናግራቸው እንደሚጠይቃቸው ነገሮና ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት የጥመት አስተሳሰብ ያለበት ሰው